ይህ አሁን የምንገኝበት ቦታ አርገ ደጌቲ አርዳ ይባላል። አርዳ አርገ ደጌቲ ይባላል። እዚ አሁን ያሉ አምስት ቤቶች አሉ። እያንዳንዱ አምስታቸውም ስማ አላቸው። ለምሳሌ ከኋላ የሚገኘው ሀዩ ቤት ነው። በዚህ ትንሽ ራቅ ብሎ በስተግራ የሚገኘው አርገ ደጌቲ ሽማግሌዎች ይባላል። ለምሳሌውም በዛ በኩል የሚታየው ሁሉም ባህላዊ መድኃኒት ኢባቢም ሆነ ምንም ሆነ ጠቅላላ ባህላዊ መድኃኒት የሚሰጡ ቡድን ናቸው። ጋዮ የሚባል አለ። ከዛ የሚቀጥለው ባለውለታ ማለት ነው። ከዛ ቀጥለው የሴቶች አዲስቄዎች ቤት ነው። ታች ያሉ አምስቱ እንደዚህ ናቸው። አምስቱ እያንዳንዳቸው ስራ አላቸው። አሁን ሀዩ አንድ ለምሳሌ ኦላ አለ ኦላ ያልቻለው ጉዳዩን ወደ ቀጠና ያሰልፋል። ከቀጠናው አካባቢ ያለ አካባቢ ይሄዳል። ከዛ ምን ይሆናል? ሀዩ ጋ ነው የሚሄዱ። አርገ ደጌቲ የሚለው ድሮ ጥንታዊ የሆነው ባህል የማታቀውን ነገር እዚህ መጥተን እንጠይቃለን። አባ ገዳ ሊባን ጀልዴሳ ምን አይነት ስርዓት አለ? የድሮ ታሪክ የሚነግሩ ናቸው። ነገር አንድ ቀን ሰምቼ አላውቅም። ከኛ በፊት ሽማግሌዎች አሉ። ደን ነገር ለማወቅ እንፈልጋለን እኒድ ብለው ይመጣሉ። ኬትም ኬትም ይመጣሉ። ዚ እዚ አሉ የሚሰጡ ነገሮች አሉ። እነሱጋ ቤሻ ይባላሉ። ኬትም ተሰብስበው ይመጣሉ። የኢባን መድኒት የሚያቅ ይመጣል። የፍት መድኒትም የሚያወቅ ይመጣል። ቤሻ ደግሞ የተሰበረ አጥንት የሚያስሩ አሉ። እነዛ ሴቶችም ራሳቸው አሉ። ባህል አወላለድ የሚያወልዱ አሉ። አሁን ለምሳሌ ከሆስፒታል ጋር የሚሰሩ ባህላዊ አዋላጅ እናቶች አሉ። ችሎታቸው በውጌሳ በሐኪሞች የተረጋገጠ ያመኑበት እጥነት የሰጣቸው እንደዛ ያሉት። እዚ ያሉት ያለንበት አሁን ስፍራ ብዙ እውቀት የሚቀሰምበት። አንድን ታሪክ ለማወቅ ከፈለጉ ትላንትስ ምን ነበረ ዛሬስ ነገስ የሚለውን ለመረዳት ከፈለጋችሁ እዚህ ትመጣላችሁ። እንደዚህ ያለ ጥቅም ነው ያለ ስፍራ።